የዲጂታል ላቢው ተብሎ በሚጠራው ይህ ዘመን በርከት ያሉ የቴክኖሎጂ የምርምር ስራዎች ቀርበው ችግር ፈቺ መሆናቸውንም እንዲሁ እየተመሰከረላቸው ይገኛል። ታዲያ በዚህ ሂደት የፈጠራና የምርምር ስራዎቻቸውን እያቀረቡ የሚገኙ በርካታ ታዳጊዎችን በተለይ ወደ ገበያው የሚቀላቀሉበት እድል እንዲሁ እያሰፉ ስለመሄዳቸው እየተመለከትንም እንገኛለን። ታዲያ በቅርቡ በከተማችን የተካሄደው አስረኛው ከተማ አቀፍ የተማሪዎች የሳይንስና የፈጠራ ስራ ውድድር እንዲሁ አሸናፊ ከነበረች አንዲት ታዳጊ ጋር ቆይታ ልናደርግ በልደታ ካቶሊክ የመጀመሪያ ደረጃ ትምህርት ቤት ተገኝተናል። ከእሷም ጋር ቆይታ የምናደርግ ይሆናል። ምን ይመስላል ከሚለው እንነሳ። ከህፃንነት ጀምሮ ለሳይንስና ቴክኖሎጂ በተለይ ደግሞ በሳይንስ ላይ በጣም ፍላጎት ነበረኝ። በተለይ ደግሞ በህዋው ሳይንስ ላይ አስትሮኖሚ ላይ ከአራተኛ ክፍል ጀምሮ የተለያዩ ሪሰርቾችን መስራት፣ መጽሐፍቶችን ማንበብ በጣም ነበር ይመስጠኝ። ከዛ በኋላ ግን ወደ ቴክኖሎጂ አለም የገባሁት ትን ትንሽ አምስተኛ ክፍል ላይ የተወሰነ ስለ ፕሮግራሚንግ ላንጉጅ የተወሰኑ ነጥቦችን ማወቅ ቻልኩኝ። ከዛ በኋላ ግን የሆነ ነገር መስራት ፈለኩኝ። በሳይንስ ላይ ለምን ተጽዕኖ የሚፈጥር በተለይ ደግሞ ሀገር በቀል እውቀቶችንም ጎን ለጎን አጠና ስለነበረ ለምን ሀገር በቀል እውቀቶች ላይ ደግሞ ያለውን ነገር ለምን በተግባር በሶፍትዌር ለምን አልሰራም ብዬ ሶፍትዌር ዴቨሎፕመንቱን ስራ ጀመርኩት። በግልሽ ካደረግሽው ጥረት ደግሞ ባሻገር ክበባት ላይ ያለ ተሳትፎ የውድድር መራገቦች ትልቅ ጥቅም አላቸው አለ። አንቺ እንዴት ነበረ ያሳልፉ የነበረሽ ተሳትፎ ምን ይመስላል? ደግሞ እሱ ውጤታቸው እንዴት ነበረ? ብዙ ክለባቶች አሉ፣ ከሰላሳ ምናምን በላይ በተለያዩ ዘርፎች ብዙ ክለባቶች አሉ እና ለምን አልሳተፍም ብዬ በጣም ተነሳሳሁኝ። ምክንያቱም ብዙ ተማሪዎች አሉ የሚሰሩ ለዛ ራሴን እያስተማርኩኝ ከተማሪዎች ጋር ብዙ አይዲያዎችን ሼር እየተደራረግን በተለይ ደግሞ በፊዚክስ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ክለብ ላይ በጣም አክቲቭ ፓርቲስፓንት መሆን ችዬ ነበረ። ከዛ ይሄ ውድድር መጣ። ልክ ውድድር ሲመጣ ፍላጎት ያላችሁ ተባለ። ፍላጎት አለኝ እሳተፋለሁ እያልኩኝ ከዛ ትምህርት ቤቴን ወክዬ ክዬ ከእንደገና ወረዳውንም ጨምሬ ወክዬ ተወዳደርኩኝ። ያኔም አንደኛ ነበር የወጣሁት። ከዛ የመጨረሻው ደግሞ ከተማ አቀፍ በባለፈው ሳምንት የተከናወነውን ደግሞ ሳይንስ ፌር ላይ ተሳተፍኩኝ። ክፍለ ከተማውንም ትምህርት ቤቴንም ወክዬ ነበረ እና በጣም ደስ በሚል ውጤት መመለስ ችያለሁ። በዚህ የዲጂታል ዘመን ብዙ ታዳጊዎች ስልክ ላይ እንዲህ ሶሻል ሚዲያው ላይ በጣም የሚያባክኑት ጊዜ ሰፊ እንደሆነ ይነሳል። አንቺ ደግሞ በተለይ ይህን ቴክኖሎጂ በማልማት ረዥም ሰዓት ማሳለፍሽ አይቀርም እና እንደው እንዴት ባላንስ አደረግሽ? ሶሻል ሚዲያ ላይ ከተመልካችነት ወደ ሰሪነት፣ አሁን ቴሌግራም እንጠቀማለን፣ እንዴት ተሰራ መጠየቅ መቻል ያለብን። ጠያቂ ካልሆነ በጣም አደጋ ላይ ነው የምንወድቀው። ለዛ ከጥያቄ የተነሳ አሁን ቴሌግራም ስንጠቀም ሌላ ሶስተኛ ሰው እንደማያይብን እንዴት እርግጠኛ እንሆናለን? ያን ጥያቄ ራሱ አንደኛው እኔ የሰራሁትን ስራ የፈታልኝ መልስ ነው ብዬ አስባለሁ። ከዚያ በተጨማሪ ደግሞ ይህን ነገር እንዴት ሶልቭ ማድረግ እችላለሁ ብዬ የራሴ ፕሮፖዛል እሱ መነሻ አድርጌ ያው ወደ ተግባር ሄጃለሁ። ኢንፎርሜሽን ሴኩሪቲ ላይ ትኩረቱን የሚያደርግ የፈጠራ ስራ ነው። ይህ የፈጠራ ስራ ለተለያዩ ተቋማቶች ላይ በተግባር በጥቅም አገልግሎት ላይ መዋል ይችላል። ለምሳሌ በትምህርት ቤቶች ውስጥ አሁን ለምሳሌ ፈተና ወጥቶ በአብዛኛው አሁን ባለንበት ጊዜ ላይ ፈተና ወጥቶ በወረቀት ሳይሆን ታይፕ ተደርጎ ኮምፒውተሮች ላይ ነው የሚቀመጠው። በዛን ጊዜ በዛን መካከል በሚኖረው ታይም ዱሬሽን ላይ ብዙ አይነት ሀከር የሆኑ ተማሪዎች አሉ፣ ብዙ አይነት አታካሪዎች አሉ። ተማሪ እንኳን ባይሆኑ ብዙ ያንን ፈተና ለማግኘት የሚጥሩ ሰዎች አሉ። ለዛ እነዛ ሰዎች ያንን ፈተና እንዳያገኙት ይህንን ሲስተም ተጠቅመን፣ ኢንክሪፕት ኢንክሪፕት ማለት ወደማይነበብ ሌላ ሰው ወደማይገባው ፎርም ቀይረ የምናስቀምጥበት ሲስተም ነው። መጀመሪያ ላይ እዚህ ጋር እንደምትዩት ሎጊን ስታተስ አለው። ሎጊን ስታተሱን ያው ሙሉ ለሙሉ ፕሮጀክቱ የተሰራው በፓይተን ፕሮግራሚንግ ላንጉጅ ነው። ያው ቀለል ያለ እና ደግሞ ለሳይበርም ሞር ፍሌክሲብል የሆነ ፕሮግራሚንግ ላንጉጅ ነው። ለዛ ዩዘር ኔም ጠይቀናል። ፎር ኤግዛምፕል ክርስቲና በራሴ አካውንት ልክፈት። ከዛ ፓስወርድ ይጠይቀናል። ፓስወርዱ ያው ስትሮንግ መሆን ስላለበት በትንሹ ስምንት ካራክተር እና ከዛ በላይ መሆን መቻል አለበት ሶ ሎጊንግ ካልኩሌት በኋላ እዚህ ጋር እንደምንመለከተው ምን አይነት ነገር አለ አልጎሪዝሞች አሉ። እዚህ ጋር እንደምንለው CBC ወይም ደግሞ ሳይፈር ብሎክ ቼይኒንግ CTR ካውንተር OFB አውትፑት uh, ፊድባክ CFB ሳይፈር ፊድባክ ECB ኤሌክትሮኒክ ኮድ ቡክ እና የመጨረሻው ግላየስስ ካውንተር ሞድ ወይም ደግሞ GCM ከነዚህ ጋር ካሉት በጠቅላላ ለፋይል ኢንክሪፕሽን በጣም ተመራጭ ነው። ሲቢሲ ብለን የምንለው ነው ሳይፈር ብሎክ ቼይኒንግ። ከዛ ራሱ ኮዳችን ራሱ ኢንክሪፕት አድርገን ማስቀመጥ እንችላለን። ስዕል፣ ፎቶዎችን ራሱ ቴክስቶችን፣ ኤኒ ታይፕ ኦፍ ፋይል አክሰፕት ያደርጋል ማለት ነው። ከሰባ በላይ ፐርሰንቷ ተጠናቋል ማለት ይቻላል። ምንድን ነው የሚቀረው? ወደ ተግባር መግባት ነው። ወደ ተግባር መግባት ብለን ስንል ወይ ለፕራይቬት አሁን እኔ ተጠቀምኩት ፕራይቬት ኬ ነው። ለዛ በአፕሊኬሽን መልኩ ዳውንሎድ እንዲደረግ ማድረግ ያው ጉግል ላይ ትንሽ ፔመንት ይጠይቃል። ያው እሱን ማሟላት ከዛ በተጨማሪ ደግሞ ብዙ አይነት አልጎሪዝሞች ስላሉ የእነሱን አክሰስ ትንሽ ቢጨመርበት ና ተግባር ላይ ቢሉ ይህ ዘመን በተለይ በጣም የዲጂታል ችግሩ ከፍ ያለበት እንደሆነ ይታወቃል ና የሳይበር ጥቃቶችም ደግሞ በዚያው ልክ እንደጨመሩ ምንድሉ የተመለከትን ነው። ስለዚህ ምን ትያለሽ? ምን ትመክሪያለሽ? ደግሞ የተለያዩ የፈጠራ ስራ ያላቸው ብዙ ታዳጊዎች አሉና እንደው ያንን ስራ በደንብ ገብተው እንዲሄዱበት ምን ትመክሪያለሽ? ከራሴም፣ ከዛ ደግሞ እንደ ሀገርም ደግሞ አንድ ትልቅ ቪዥን ነው ያለኝ። እሱ ምንድነው? ኳንተም ኮምፒዩቲንግ ብለን የምንለው ነገር አለ። አሁን ላይ ኤአይዎች ምናምን እያየን ልንደነግጥ ወይም ደግሞ ልንደሰት ሊገርመን ይችላል፣ ግን በሱ ልንገረም አይገባም። ኳንተም ኮምፒውተር ማለት አሁን ያለው ኮምፒውተሮች? የሀምሳ ኮምፒውተሮች ድምር እንደማለት ነው። አንዱ ኮምፒውተር እና እሱን ኮምፒውተር አሁን ላይ ጥቂት ተቋማቶች ናቸው ያላቸው። ለምሳሌ ጎግል እና አይቢኤም በተለይ አይቢኤም በጣም ተጠቃሽ ነው። አሁን ለሌሎቹ ማክሰስ መስጠት ጀምሩ። ግን እሱን ነገር ዲቨሎፕ ብናደርግ ዲቨሎፕ ማድረግ እንኳን ባንችል በእነሱ ኮምፒውተሮች የሚደርሱት አታኮች ደግሞ በጣም አስጊ ደረጃ ላይ ነው የደረሰው። ምንም እንኳን እኛ እዚህ እርስ በርስ ያለውን በትናንሾቹ ኮምፒውተሮች ያለውን አታክ ነው እየተመለከት ነው ያለ ነው ግን በእነሱ ኮምፒውተሮች የሚደርሰው ደግሞ ይብሳል። አሁን ላይ ያሉት ኮምፒውተሮች የሚያደርሱት አታክ አሬሴ ምናምን እነሱን ነው የአሁኑ ግን ያኛው በቃ አሬሴ አሁን በጣም ሞደርን የሚባለው አልጎሪዝም ነው፣ ግን እሱ ላይ ሆን ራሱ አታክ ማድረግ ይችላል። ለዛ ሆነ እኔ እሱ ኮምፒውተር አለኝ ማለት የትኛውንም ሀገር መረጃ በቀላሉ አክሰስ አደርጋለሁ ማለት ነው አታኪንግ ላይ ከሰራኝ። ለዛ እሱን ነገር መከላከል ላይ እና ደግሞ ራሱ ኳንተም ኮምፒውተር ዴቨሎፕመንት ላይ ቢሰራ በጣም ደስ ይላል። ካለኝ ልምድ አንጻር ገና መጀመሪያው ዙር ላይ የትምህርት ቤት ዙር ላይ የነበረኝና ሁሌ የራሱ ያለኝ ፐርፎርማንስ በጣም ይለያያል። ለሰው ባሳየን ቁጥር ብዙ አይነት ሀሳቦችን ስለምንቀበል፣ ያ ሀሳብ ደግሞ ምን ይወደናል ማለት ነው። እኛ እንድናድግ ከዚህ የበለጠ እንድንሰራ ያደርገናል። ለዛ ያው ሁላችሁንም አትፍሩ እና ራሳችሁን ወጥታችሁ ሻይን ለማድረግ ሞክሩ።